ጉድ የሌባ አይነት ደረቅ መልሶ ልባ ድርቅ አለች ሚላት። ለማንኛውም እንግዲህ ዛሬ ወይዘሮ ባዩሽ በሚገርም ሁኔታ ራሷን ደስተኛ አድርጋ መታለች። በጣም ይገርማል። አሰላም አሌክም ወራህመቱላሂ ወበረካቱሁ ሰላማችሁ በዝት ይበልልኝ የሐሴት ሚዲያ ተከታታዮች፣ ዛሬ እንግዲህ ያሉንን መረጃ ወደ እናንተ ይዘን ቀርበናል። ባክብሮት ተከታተሉ። ለማንኛውም የሐሴት ጭንቀት በጧት እየተነሱ ወደ ቤተ ክርስቲያን መሄድ ሆኗል። ጾለት እያደረገች ማለት ነው። ለማንኛውም በጣም ነው የሚገርመው የሰው ልጅ ሲጨነቅ ያው ብዙ ነገር ያደርጋልና ወይዘሮ ባዩሽ እንግዲህ ዛሬ እርግጠኛ ሆና ከወይዘሮ ሜላ እናት ጋራም ተገናኝታለች። እንቅፋት የሆነችው እሷን ስትልም እርግብ ተናግራለች ማለት ነው። እንግዲህ ለዚህ ቪዲዮ ወይም ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን ፕሊዝ አትርሱላለሁኝ የሚገርመው ነገር እውነቱ ሊወጣ ቀናቶች ወይም ደቂቃዎች ቀርተውታል። እንበል ውጤቱ ደርሷል ብሏል ዶክተሩ። ውጤቱ ደርሷል፣ ወይዘሮ ምራት መጥተው ይረከቡ ሲል ነገረኝና ህየው ስትል ከእናንተ ውጭ ማንም ውጤቱን የሚከፍተው የለም ብሏል። እንግዲህ ወይዘሮ ባዩሽ ይመስለኛል፣ እርግጠኛ ሆና በውጤቱ የተረጋገጠችበት ምክንያት ውስጥ ለውስጥ የሰራችው ሴራ እንዳለ የሚያሳይ ነው ማለት ነው። ሀናን ለመምከር ደግሞ ይልቁንስ ሳትገልሽ ገልሽ ህይወትሽን ሳታጪ ውልቅ ብለሽ ውጪ ያለ በማስፈራራት ወይዘሮ ባዮች ምን ሰርቻለሁ እኔ መገደለው መሰቀል መጠየቅ ካለብኝ በስራዬ በፊት ለፊት እጋፈጠዋለሁ ስትል መልሳለች ሃና ጀግና ናት ሐሴትን ደግሞ ዞር በይልኝ ከዚህ ስራዬን ልስራበት እኔ ደክሞኛል ስትላት ከህይወት ሽንሶ ነው ማደርገው አድበሽ ካልተቀመሽ በማንነት ያትምጭ ያለች እንግዲህ እርግብ። የሌባ አይነ ደረግ መልሶ አይነ ያድርግ። ይህ ነው እንግዲህ እውነት ተሸፍኖ ሀሰት የነገሰበት ዘመን ላይ ስለሆነ ነገሮች ምን እንደሚፈጥሩ አናቅም። ለማንኛውም ልባችን ቀጥል ነው በጉጉት እየጠበቅን ነው። የወይዘሮ ሚላትና የወይዘሮ የሀና ውጤት ምን እንደሚሆን ማለት ነው እንግዲህ ሀሴት እና። ወይም እርግብና ሀና በጣም ንትርክ አብዝተዋል። የወይዘሮ ሜላት እናት ደግሞ እርግብን በደንብ አልተዋጠችላትም ማለት ነው። ሀና እንግዲህ ዶክተሩን ዛሬ በጣም ዶክተሩ ያናድደኝና እንዲሁም ሀና ያስደሰተች ነገር ምን ልክ በቃ አላ አይደለ ልክ ሀና ለማስፈራራት እየሞከረ አንዳንዴ እየተማረ ግደለኝ ይባላል። ሀና ግን የአባቴን የውጤትና የሕክምና ጉዳይ አንድ በአንድ ፈልጋለሁ ስትል አፉ ነው የተሳሰረው ማለት ነው። ስለዚህ ዶክተሩ ነገሮችን እያቀያየረ ይገኛል ማለት ነው። እኔ እንጃ እኔ አላምንም። ሀቂቃ በጣም ነው እየተናደድኩ ያለሁት። ምክንያቱም ዶክተሩ ውጤቱን እንደቀየረው እርግጠኛ ነኝ። የሀና አባት ደግሞ ሌዴን ትንሽ ስለቀረው ምንም ችግር የለውም፣ ከዚህ በኋላ የሚፈጠር ነገር የለም ማለት ነው። ወይዘሮ ባጆች ደግሞ ሀናን መካሬ መስላ ጭራሽ ከቤት ተደብቃ እንድትወጣ ለማድረግ መሞከሯ ውጤቱ ምንም ይሁን ምንም፣ ውልቅ ብላ በአስቀድመ ተናዳ እንዲወጣ የሚያደርግ ነው። ሀሜት ነው ምክር፣ አመሰግናለሁ ስትመልስላታለች፣ የሚገርም ነው። ለማንኛውም ጦርነቱ እንደቀጠለ ነው። እናትና ልጅ መለያቸው ቀን አንድ ቀን ቀርቶታል፣ ሰዓታት ቀርቶታል። ሁላችሁም በትግስት ተጠብቆ ሀቂቃ እኔ በጣም የቸኮልኩበት ውጤት ነው። የእናንተን ባላቅም ብዙ ህዝብ የቸኮለበት ውጤት ነው። ምክንያቱም ነገሮች ወደ ያልሆነ መንገድ እየተጓዙ ስለሆነ ዶክተሩና ወይዘሮ ባዮች ተባብረውብናል መሰለኝ። ውጤቱ ከተቀየረ እጅግ በጣም የሚያስደነግጥ ነው የሚሆነው፣ ምክንያቱም ሀና ስራዋንም ታጣለች አባቷም ሕክምና ይቋረጣል። ሀና ማንነቷንም ታጣለች። የተሰረቀው ታሪኳም ታጣለች። ብዙ ብዙ ነገር ስለምታጣ ሀና እንደምትጎዳ እርግጠኛ ነኝ። ሀሴት በዚሁ በውሸት ትቀጥላለች እየተጠፈጠፈች ዛሬ ደግሞ ምሳ ሰርታ ወይም ቁርስ ሰርታ እኔ ነኝ የማጎርስሽ ብይልኝ እናቴ በቃ እያለች ዝም ብላ ስትንከበከብ ነበር። ሁሉም ነገር እውነት ሲኖር ነው እና የሚያምረው በውሸት መደለል ሁልጊዜም ህይወትን ሲኦል ነው የሚያደርገው። በነገራችን ላይ በውሸት ነገሮችን ለማሳመን ስንሞክር ነገሮች እየተበለሻሹብን ነው የሚሄደው እና እንግዲህ ወይዘሮ ባዩሽ ምን እንደተሰማት አላውቅም። የደስታ ስሜት እየተሰያንትን እያላት ነው የተደሽበት የምትተማመንበትን ነገር ብትላትም ልትናገር አልቻለችም። እንግዲህ ልጅ ስለሆነች ሊያመልጣት ይችላል ብላ ነው ማለት ነው። ለማንኛውም ውጤቱ ከተቀየረ በጣም ነው የምናዝንባቸው። በቀጣይ ቪዲዮ እንግዲህ የውጤቱን ትክክለኛ መልስ ይዘን እንመጣለን። ለዛሬ የነበረን ቆይታ ይህ ነው። እጅግ አመሰግናለሁኝ ስለተከታተላችሁኝ። ላይክና ሰብስክራይብ ማድረጋችሁም አትርሱ እላለሁ። ክበሩልኝ።